አባዬ አምሮብኛል አይደል አባ ዛሬ ሁን ነው አይደል አዎ ምን ነው እና ቤተ ክርስቲያን ድረስ ብላ አትመለስም አባ ምን አደርጋለሁ ብለሽ ነው ልጅ አሴር የለ አባ ደግሞ እንደዚህ አትበል ቆይ እስከ ዛሬ ግዴታ ከሱ ጋር ነበር ደስትዴ ነበረው ትላልቻል ነው አይ ልጄ አይደለም ከሱ ጋር የሚሄድበት ቦታ ሁሉ ጊዜ ስደርስ እሱን አስታውሰዋለሁ ወይ፣ ከስራ ልቅርና አብረን እንሂድ አባ። በፍጹም እንደሱም አይሆንም ልጄ፣ ሂጂ ስራ ስራ ነው ልጄ፣ እንዳትቀሪ። አባ የኔ እኮ እንደዚህ ስትሆን እኮ ብቻ ንጥዬ መውጣት ጨነቀኝ። ምን ሆናለሁ ልጄ፣ ቀመጣለሁ አባ። ግን ደህና ነህ አይደል? ትላለችኋና ደህና ነኝ ልጄ፣ ደህና ነኝ። ልጄ ግን ከብዶኛ ጨንቆኛል ልጄ። እንጃ ምን ሆነ አባዬ? ምን ሆንክብኝ? እንጃ ልጄ፣ አሴልን ክፉኛ ለምጀዋለው ልጄ። በጤናው አልመሰለኝም። ይሄ ልጄ ጠፋብኝ፣ እኔ አላቅም። በጤናው አይጨክንብኝም ልጄ፣ እኔ ያላቅም። አንይ ይላሉ፣ የሆነ ነገር ሳይሆን እንደዚህ ይጠፋል አባዬ? ምንም አይሆንም። ምን ይሻላል ታዲያ? እስኪ አሁን ለማንኛውም አንቺ ወደ ስራሽ ሂጂ፣ ሂጂ። እሺ አባ፣ በቃ ብላ ስማ፣ አባቷን ስማ፣ ደህናዋል፣ ብላው ጥላት ሄዳለች። አና ማ ማጌ፣ ማጌ፣ ተነሺ፣ ነቅቷል እኮ ተነሺ፣ ቤተ ክርስቲያን እንሄድ። ወዴት እንሄድ? አይደልሽ ዛሬ እኮ እሁድ እኮ ነው፣ ቤተ ክርስቲያን እንድንምጣ። እንዴ ቤተ ክርስቲያን? አዎ ምን ነው ማይ? እንዴ ምን ሆንሽብኝ? ምን ሆንሽማ የቀኑ ካንቺ የምሰማቸው ነገሮች ሁሉ አዲስ እየሆኑብኝ እኮ ነው። ሰላም እዬ እንዴ እማ፣ ቤተ ክርስቲያን እንሄድ ማለት አዲስ ነገር ነው እንዴ? ስስላለኝ እኮ ነው እማ። ልጄ ሰላም እዬ፣ እሺ በቃሁን ተንሽና፣ ልብስ ልባብሽና፣ ቤተ ክርስቲያን ደርሰን እንምጣ ሳይረፍድ ብላ፣ ሰላምም ልብስ ለማወጣጣት ብድግ ብላ ወደ ሳጥን ሄደች። እናም በሀሳብና በጭንቀት ታውጣ ወደ ስራዋ ሄደች። ስልክ ለፍቅር ደወለች። ሄሎ እንዴት አደርሽ? እግዚአብሔር ይመስገን። ሰላም ነሽ? ትደውያለሽ ብዬ አልጠበኩሽም ነበር። አይ ቃሌን እንኳን አላጥፍም። የት ነሽ አሁን? አይ እኔ አሁን ከቤት ወጥቼ ወደ ስራ እየሄድኩኝ ነው ትላታለች አኒ። ፍቅርም እሺ እንገናኝ። እኔ እስከምመጣ ቤቴ ትንሽ ራቅ ላለ እኔና ታክሲ ይዤ ነው የምመጣው። ከቤት ካልወጣሽ ተጠብቂኝ ቤት! ልደርስ ስል ልደውልልሽ እና ትወጪ ትላታለች ሀናም፣ አይ እኔ በጧት ነው ስራ የምገባው እና ወደ ስራ ልሄድ ነው። ገና እኮ ነው ሰዓት አንድ ሰዓት እንኳን አልሆንም። ትላታለች አይ እኔ በጧት ስለምገባ ነው ስራ በጧት ነው የምገባው። ታዲያ ምን ይሻለኛል? የኔ ቤት ሩቅ ነው፣ ታክሲ ዤን የምመጣው ትላታለች። አይ በቃ እሺ እኔ ስራ ልሂድ ልግባና፣ አንቺ ሰፈር ስትደርሽ ደውይልኝና እንገናኛለን ትላታለች ሀናም ያው ባገኝሽና የደወልኩበትን ምክንያት ብነግርሽ ደስ ስለሚለኝ ነው። እሺ በይበቃሽ ስድርሽ ሽ ደውዪልኝ፣ ያለውበትን ነግርሻለው፣ ትልና ስልኳን ዘጋቻና እሷም ወደ ስራዋ ሄደች። ፍቅርም ደስ በሚል መንፈስ ሄደች። ወሎዬው ዛሬ ተገኘ ባካችሁ! ሄሎ ሄሎ፣ ላ አለ። እንዴት ነህ ወንድሜ? እግዚአብሔር ይመስገን ደህና ነኝ። እንዴት ነው ዛሬ ከየት ተገኘህ? ያው አንዳንድ ጊዜ ብቅ እንበል ብዬ እኮ ነው ሰለሞኑን የጠፋህ ግን በሰላም ነው በስልክ ከሚሆን በአካል ብንገናኝ ብዬ እኮ ነው አዲስ አበባ መጥቻለሁ እኮ ታሬ እየቀለድከኝ ነው አረ እየቀለድኩ አይደለም የእነ ሀና ሰፈር የት አካባቢ ነው አይ የእነ ሀና ሰፈር ከኛ ብዙ አይረቅም ምነው ለምን ፈለግ አይ ላገኛቸው ፈልጌ ነው ላገኛት ፈልጌ የት አካባቢ እንደሆነች ልትነግረኝ ትችላለህ እንዴ ትቀልዳለህ እንዴ እኔን ሳታገኘኝ ሀናን ፍለጋ ትሄዳለህ እንዴ ምን አስቸኮለ እሷ ላግኛትና እና እንገናኛለን እንደዚህ የሚባል ነገር የለም መጀመሪያ እኔን ላግኝህና ነው የምትሄደው ታረቀኝ ቦታው ንገረኝና ላግኛት እና አገኘሃለሁ ተሬ መጀመሪያ እኔ ላግኝህ እና ከዛ ትሄዳለህ አገናኘሃለሁ ይለዋል የት ነው ያለኸው ያለህበት ያለህበት ልምጣ በቃ ተሬ እሺ እኔ እመጣለሁ ይለዋል እሺ ብሎ ስልኩን ዘጋ ይሄ እብድ የሆነ ሰውዬ እንዴት አባቱ መጣ እያለ እሱም ጠበቅ። ሀናም ወደ ስራዋ ገባች፣ እና ምናሴ ክፍል ገባች። ገባችና ምናሴ ቀሰቀሰችው። ምናሴ ምናሴ አለችው። አቤት አቤት፣ ሀና እንዴት አደርግ። ምኑ ሀና ይቅርታ፣ ቀሰቀስኩ መሰለኝ ትለዋለች። በሰላም ነው ችግር የለውም ያንኮ